አልጠፋ ጠፋ ጊፍት አሁን ስዊት ይህን መስጠት ልክ ነው። ጄሪ አነበብኩልሽ እኮ ጄሪ ጊፍት ሰጥተሽ የማይነበብልሽ በጣም ነው እንዴ! መደጋገም ይፈለግ ሹና ይሄደሻል። እንዲህ ቀላል ከዱባይ እስከ ድሬዳዋ ነው በዚህ ሰዓት አሁን ማሜ እያየ ያለው ፏ ብትን ብሏል እኮ አይታችሁታል። ታል ብሎ ባይዘ ማሜ ይመቸኛል። ፕሬዚዳንት ማሜ በጣም ነው የምወደው አዚትዬኔ ወርቅ ፕሬዚዳንት ማሚ በጣም ነው የምወደው። ጌታ ይመቸኛል በቃ ምርጥ ያራዳለች። አዎ በጠዋቱ አሁን በዚህ ሰዓት እዚህ ሀገር አሁን በዱባይ ሰዓት አቆጣጠር ኦልሞስት 4 ሰዓት ክሊዮን ነው ከሰዓት በኋላ ፏ ብትን ብሎ ተጠናቆ ጨርሷል። ይመቸው እዚህ ቤት በባዶ እጃችሁ የሳቂ ሞጂ አትልቀቁ። እና ጨርሻለሁ ጋይስ ለቀስተኛ አልፈልግም። ከእስከ እዚህ ቤት መተሽ አለቃቅሳለሁ፣ እነፋረቃለሁ፣ ቲሹ ይዤ ይመጣለሁ። ድንኳን እጠላለሁ። ብቲ ትናንትናም ተናግሬያለሁ። ረግጬ ረግጬ ነው ማስቀምጥሽ። በአጠቃላይ ነው የምናገረው። አሁን ሳከብራችሁ አከብራችኋለሁ። አሁን ላይ ትንሽ ጫማ እየተለካካን ነው ከአንዳንድ ሰዎች ጋር ኦኬ። ስለዚህ እንከባበር፣ እንከባበር። አንቺ እያለሽ እያልሽ የምትይኝ ግለሰብ እኔ ለምን እሳደብልሻለሁ? አንቺ የማትሳደቢ እናንተ አትሳደቡ። ጋይስ ጉዳይ ታጫውል ትላንትና ጉዳይ ታጫውል ለምን አልተሳደብሽም ተብዬ ሲያንገበግቡኝ፣ እንዴ እኔ የድሬዳዋ ልጆች እንደ ድሬዳ የድሬዳዋ ከተማ ልጆች እኔን በስድብ ወክላችሁኛል። እንደ ድሬዳዋን ወክዬ እንድሳደብላችሁ ነኝ። ኦፍ ኮርስ ነኝ። ውጪ እጪ ማርሲላስ ዋንስ ኤንድ ፎር ኦል፣ በብሎክ በሚያሳዝን ሁኔታ ሌላ አካውንት ከፍተሽ ነኝ። አይ ኖ፣ ተጽዕኖ ፈጥሬባችኋለሁ። ሴቶቹ እኮ ንፍርቅ እያልሽ ነው እኮ የምታይኝ ባልሽን አስተኝተሽ ለነገሩ ባልሽም ያየኛል። ደስ የሚለው ነገር ጋይሳይታቸውን አንዳንዶቹ ገብት ጉችዬ ባሌ ወድሻል ትላለች። አፈር ቢያፈር ያስበላሽ አንቺ እያለሽ እኔን የሚወደኝ ባልሽ፣ የኔ ባል ቢሆን አንገቱ ላይ ነበር የምቆምበት። አንዳንዶቻችሁ እኮ ከባላችሁ ጋር ሆናችሁ ነው የምታዩ። ከባሏ ጋር ሆና፣ አንቺ እያለሽ ባልሽ እኔን ምን ሲል ያያል? ምን ሲል እንዲያው ምን ሲባል ያያል ባልሽ? ባሌ ትመችዋለሽ፣ ምትኛለሽ አንቺ እያለሽ እኔ ማየት የለበትም ባልሽ። እንደው ባልሽ እንዴት እስቲ! ቲክቶክ ኖረው የሆነው ይሁንና ከአንድ ቤት ሁለት ሰው አይከብድም። አንቺም ባልሽም ቲክቶክ አላችሁ። ይሄ ቻይና እኮ ያልቻለው ጉድ የለም። ቤቱን በጊፍት ባርካችኋል። ወደ ምርቃቱ እንሂድ እና ፋይናሊ ተናግር ያለውኝ ጉቺ አምሮብሻል። ፀጉርሽ ዋው ይት ዌ እንዴት ነክ ማይ ላቭ፣ የአገሬ ልጅ ሰካራን ብሽቅ፣ የባለፈው ስካር አልቆ ይኸውልሽ፣ ትላንትና ቆይኝማ፣ ካልሽ አይቀርማ ይኸውልሽ። ስሙን አታውቂውም፣ ግን ሰው ያንብብልሽ። ሌላ እየጠጣል እኮ ነው። ከኔ ጋዜ ስትመላለሽ የማዳም ድስት እንዳያርብሽ ከእኔ ጋር ስትከፋፈች እዚህ ኮመንት ላይ ድስቱ እንዳያርብሽ ብሽ። ማዳም ደሞ በኋላ ማዳም ከፎቆር ውራሽ። እኛ ለአንቺ የአስከሬን መሸኛ ማዋጣት አንችልም፣ ደክሞናል። እርዳታ ደክሞናል። የአስከሬን መሸኛ እኛ መሰብሰብ አንችልም። ከኔ ጋ እዚያ ብሽ ስትከፋፈች የማዳምን ድስታ አሳረረሽ። ሩዙ አሮ፣ ማዳም ከአራተኛ ፎቅ ወደታች ዘርግፋሽ። እኛ ደሞ ለአንቺ የአስከሬን መሸኛ የምንሰበስብበት ጊዜ የለ ነው። የአስከሬን መሸኛ እንዳታሰባስቢ አድበሽ ተቀመጪ። እኔ እኮ ማዳምሽ ነኝ። አሁን ማዳምን እንዴት ትናገሪያለሽ? ከማዳም ጋር ትመላለሱ? ኧረ ተው። አንዳንድ ሰዎች ዴ ናአም ማዳም፣ የስ ማዳም እያልሽ ጻፊ። እኔም ስረግጥሽ ራሱ የስ ማዳም ናአም ማዳም ነው የሚባለው። ምንድን ነው ከእኔ ጋር ልጋግሽን የምጎትችው? ተከበሩ እንጂ አይባልም። የምትኛ አለቅላቂ ማለት ነው? አለቅልቄ ነው ምደፋሽ። ማነሽ? ምንድነሽ አንቺ? ነው የምታዥ ቅቤ እየቀባችሁ ነው። አጠጣችኋለሁ። እስኪ ያቅለሸልሻችሁ። ላጠጣሽ እኮ ነው እዚህ ጋር የምመጣው። ሌላ ምን ስራ አለኝ? ልረግጥሽ እኮ ነው የምመጣው። ሌላ ስራ ያለኝ መስሎሽ አንቺ። ልረግጥ እኮ ነው የምመጣው። ላስደነግጥሽ ነው የምመጣው። ነአም ማዳም፣ ቴንኪው። የእኔ ፍቅሮች ቴንኪው። ቂጠሽን ገልበሽ ተከትለሽኝ እኮ የምታይኝ። ጉቺ ጀመረች እኮ ነው የምትሉት። እንደ ኢቤስ ኢቤስ ጀመረ ነው አይደል የምንለው? እንደ ኢቤስ እኮ ነው የሚያዩት። ጉቺ ጀመረች እያላችሁ ነው የምታይኝ መቼ ጉቺ ከፈተች እኮ አይደለም የሚሉት፣ ጉቺ ጀመረች እያልሽ እንደ ኢቢኤስ የምታይኝ ሁላ እዚያ አታለቃቅሽ ቢላ ዳምጥሽ አልችልም። የኔ እናት እኔ በተመረቀ ለሊት ነው የተረገዝኩት። ይኸውልሽ፣ ብዙዎቻችሁ የአባታችሁ ችግር ነው። በተረገመ ለሊት እኮ ነው የተረገዝኩት እኔ፣ ችግር አይደለም። እኔ በተመረቀ ለሊት ነው የተረገዝኩት። እዚህ ገፏ ብትን ብዬ ተገሳስጬብሽ ስታይኝ አትንጫጪ። ዳትስ ኖት ማይ ፕሮብለም። ያንቺ ላይታች ማለት ያንቺ አስር ሰዓት ወገብሽ መንቀጥቀጥ የኔ ፕሮብለም አይደለም። አዎ የዕድልሽ ጉዳይ ነው። የአርባ ቀን ዕድልሽ ነው። ጨርሻለሁ። ወላሂ ጉቺም እሺ፣ ቤቱን በጊፍት ባርኩ ወይስ በቪአይፒ እናድርገው? ዛሬ ቪአይፒ ብቻ ይመረቅ። ኤርትሪያንስ አላችሁ? የኔ ወርቆች፣ ኤርትራውያኖች የኔ ወርቆች፣ የኔ ውዶች፣ የኔ ችግሩ አለ ምን አዳምጥሻ አልችለን እንዲህ ለማጠጣችሁ ኮመንት ስር የማስለቅስሽ፣ አዳሜ ታለቅሻለሽ። ኮመንት ስር ንፍረቀያልሽ ሜዲያ አለሁልሽ። እንዴት ነሽ በስመ አብ ብለሽ። እኔ አሁን አሁን እዚህ ሀገር እጄ ላይ እጄ ላይ ለጊዜው እጄ ላይ አሁን እንደዚህ ቅፍ ድግፍ የማደርገው ባል የለኝም፣ ግን በስልክ ነው ባሌ ባሌን በስልክ ከአሜሪካ ከአሜሪካ ጠዋት ሀኒ ጉድ ሞርኒንግ ተብዬ ነው የተነሳሁትኝ። ሰዋር በጥፊ ብሎ ባልሽ ከእንቅልፍሽ የሚያስነሳሽ ድስት ሙሉ ፍርፍር የምታፈርፍር የማማሲያ ሹፌር እዚህ ጋር መጥተሽ የኔን ቀን ልታበላልሽ ከኔ ጋር ትመላለሽ ያለሽ? እንደ እኛ ቤቢ ቴክር ሲዩ ላይረር ተብለን ያደግነን ስትባይ ለምን አትሰሚም? ሂጂ ይድፋሽ ይገልብጥሽ አይመልስሽ እያለች እናትሽ ያሳደገችሽ እኔ ጋር መጥተሽ አትመላለሽ። ሶሪ አፍሪካ ልሰማሽ አልችልም። በቃ አነፋርቅሻለሁ። ታለቅሻለሽ። ቁጭ ብለሽ ታለቅሻለሽ። እኔ ደግሞ ልክሽ እነግርሻለሁ። የማማሲያ ሹፌሮች ተረጋጉ። ሶሪ ተረጋጉ። ዳይ ወደ ፍርፍር ቅንጨሽንም ጎመንሽንም ምንሽንም እየቀነጠስሽ ቅንጨሽንም እየለቀምሽ ይህን በኤርፎን አርጌ ነው የምሰማሽ አይደል የምትይኝ እኔን እያየሽ ቅንጨሽን፣ አተርሽን፣ የሆነ ነገርሽን ልቀሚ። አለቀ የምትላቀሱብኝ እዚህ ለቀስተኛ ሁላ አይሰራም፣ አይጸናም። የለቀስተኛ መንፈስ ወጋው ታፕታፕ አድርጉ። ያዝልኝ ለቀስተኛ፣ ምቀኛ፣ ሸረኛ ያዝልኝ አ ያዝልኝ ያገሬታ ቦቴ ቁልቢው ገብርኤል ያሸዋው ሚካኤል ለቀስተኛ ነው ያዝልኝ። ድንኳን ጣይን ያዝልኝ ባዶ እጃቸውን የዝን ሳት ይዝ እየመጣች የምታለቃቀስብኝን ቤት ገባች ቤት ወጣች ምን በላች ምን ጠጣች። አሁን አሁንማ ማለት ነው ጋይስ እንደዚህ ማለት ጀምሯል። ጉቺ ግን የገቢ ምንጭሽ ምንድን ነው? ሀያ አራት ሰዓት ቲክታክ ላይ ነው የምናይሽ። የገቢ ምንጭ ባሌ ነው፣ ግልጽ ነኝ። የገቢ ምንጭ ባሌ ነው። በቃ ባሌ ነው የገቢ ምንጭ ጉቺ ግን ኬን ነው ብሩን የምታመጭው? ለምን አታዝመረምሪም? ኬት አባሽ እንደማመጣው ብሩን ብሪጅስቶ ምንድን ነው? አንዳንድ በአንዳንድ አይስክሪም አሰከርሽኝ። በጣም ነው እንዴ መግባት የፈለግሽው? ሞባይል አልተሰ አልተሸጠልሽም? ነይ ልመርቅሽ። በስመ አብ በአንዳንድ አይስክሪም አሰከርች። እኔ እኮ በጣም የምትገርሚኝ ቤቱን በጊፍት ባርኩት ያለሽ ባለና ቀምሰን ባርክ ደግሞ ትሄጅብናለሽ። ሰው ነው የሚባርከው በኢየሱስ ስም ካመመች እንዴ ሴትዮዋ አ ልመርቃችሁ፣ ትሄዱበታላችሁ ወይስ ይቅር? ምርቃችሁ የሰጡትን ብቻ ልመርቅ። ምንም አንቺ የመረቅሽን ቀን ቀኑ ሙሉ በኢየሱስ ስንሮጥ ነው የምንውለው። ጉቺ የባት መረቂሽ መሲ ቀኑ ሙሉ ስትንከሸከሽ ነው የምትይው። እና እኔ ምን እንደምታዞር እኔ እህቴ ጓደኛዬ ብዬ በውስጥ ሆድ የሆዳችንን አውርተን ቲክቶክ ላይ መጥተሽ ስትመርቂኝ ደግሞ ስዞር ውላለሁ። ማታ በውስጥ የጻፍሽልኝ ነገር ማለት ነው፣ ሌሊት ላይ በዋትሳፕ የጻፍሽልኝ ነገር እንዲሁ ቀኑን ሙሉ ሆዴን ሲበላኝ፣ እንዴ እኔ እኮ የምታውቂው እኮ ነው። ግን ልጄን ንሳኝ፣ አላዶርን ንሳኝ አላቅ። እንዴ ነው እኮ፣ እንዴ አልጋ መለየት እኮ ከባድ ነው። ጉቺ በጣም ነው እንዲ አልጋ የለየ ነው። አዳሚ አልጋ አልጋ እንዳትለይ። ከባልሽ አልጋ ከለየሽ ችግር አለ። ፊትሽን ጀርባ ሰጥተሽ ከባልሽ ተለያይተሽ ፊትሽን ጀርባ ዞረሽ ከተኛሽ ችግር አለ። ይውላችሁ እንዳትለይ። ሊለይ ቢል ራሱ እንደ መስብ ሪጅስተር ካላስ ብለሽ ጩኚ። እንዳትለይ። አልጋ ከተለየት ጉድ፣ ተአምር ተፈጣ ይውልሽ። አልጋ የለዩ ሰዎች ናቸው። አሁን ከባድ ችግር ይሆነብን፣ ከባድ ችግር። እኔ ደግሞ ታቃላችሁ፣ ታቃላችሁ፣ ቆንጆ ቆንጆ ወንዶች ይወዱኛል፣ ይወዱኛል ምን አባሽ የት አባሽ? እኔ ቤት ነው ቆንጆ ቆንጆ ጎረምሳ ማሳያችሁ። ጎረምሳ ስትፈልጊ እኔ ቤት በቀባይ ታውቃላችሁ። መለሎ መለሎ ያመጣው እንደሆነ እነ ሶፍዬን ነው የማመጣብሽ። ያመጣው እንደሆነ እነ ቃልዬን ነው ከአሜሪካ ጎምላን ላይና ናን ደህና የማመጣብሽ። ደህና ወጠብሻ ወጠብሻ ጣብሻኩ ነው ማሳያችሁ። ስሚ ስሚማ ቁጭ። እኔ እኮ እናቴ ትሙት የምታውቂው እኮ ነው። ግን የሚመስለኝ እኔ ልጄን ልጄን ማለት የነገረሽ ነበረ የሚመስለኝ። አልነገረኝም አልነገረኝም። ቆይ አሁን እንዴ ዛሬ ቀስ ብዬ ሃኒ ቤቢ ብዬ ጠይቀዋለሁ። ወሬ ማን ሰማለን፣ የሆነ ለሚሆነ ሚስጥር አወራላችኋለሁ። እሺ ከሰሞኑን አጀንዳ አለ። እግዚኦ ፈጣሪ ጀመራ ይሄ እጣን። ጉቺ በነሽ እጣንሽ እንከን ነው የምትገዢው። ኑ ይሄ ከድሬዳዋ ነው ይመጣልኝ። ትፈልጊያለሽ? ቀንሽን ላክልሽ፣ ላኪልኛ። የታን ከድሬዳዋን። ችግሩ ምን መሰለሽ፣ ይሄንን እጣንስ ካጨስኩኝ፣ ስጨስ ነው የምውለው። ጉቺዬ በቃ ይቅርብሻ። በየሰው ውቤ ገስት ላይ አንዳንድ ቁጥር አስገቡኝ እያልሽ ከምጽፍ እኔ አሁን ወሬ አላወራው ዝም ብዬ አየር እያስኩብሽ ነው። አሺ ሰው ተገዝተሽ የምታይኝ እኔ እኮ ሴሌብሬቲ እኮ ነኝ። ጋይዛስ ወር እውነት ሜድር ሄደዋለች። አንድ ሺህ ሰው ዱቅ ብለሽ ትሾፊኛለሽ። ምንድን ነው አሁን አንድ ሺህ ሰው ዱቅ ብለሽ ታይኛለሽ እንደተአምር ሰው ሸላርግለት እንደቆይ ታኝቷል። ፈተና አለበት እያጠና ነው። ለቀቅ

ስሚ ጉቺ፣ ኪኪውን ምን ብታረግ ጥሩ ነው? በቀደም ላይ ስላይ ገብቼ መጣች። ገዝትላከ ነሲ አለች ወይ እላታለሁ። ጉድ ተሰራው እኮ አለች። ምን ሆላታለሁ? አንዷ ልብስ ገዥ መስላኝ የቤቴን ክራይ ይዛብኝ ሄደች። አደን ዝዛኛል አለች። ጉቺ ታርቃሽ ማርያም፣ ምን አኮ ጉቺ ማርያም ምን ሻሻርጋልኩ ሻሻርጋ፣ ሻሻርጋ መስኪናት ብዬ እኔ ደግሞ አጠረኝ ስትል፣ አረ ችግር የለውም ይታጠራል፣ ሰፊው ይምጣ ሰፊ ያለኝ እያልኳት፣ እሺ። ከዛ ፀሐይ መታይ በሩ ላይ ስትለኝ፣ አይኔ እኔ ወንበር ላይ ተሽከርካሪ ወንበር አለኝ፣ ማሬ፣ እዛ ላይ ተቀመጭ ብዬ አስቀመጥኳት። እስኪ ውሃ ነገር አምጪ ምናምን ስትለኝ፣ አረ ችግር የለውም እንኳን ውሃ ብዬ ትገዛኛለች ብዬ አሽሽ ገዳሜ ብዬ፣ ቀሚሱም በአይነት አቅርቤ፣ ውሃውም በአይነት አቅርቤ፣ አንድ ሌትር ይሻልሻል ወይ ሌትር ብያት፣ እሷ ለካ አደንዝዛኝ ስራዋን ሰርታ ላፍ ብላለች።

ለእኔና አንዱ ለእሱ ከፈትሽ፣ አንዱ ለእሱ ታለ ጽጌ ሱቅ ከፈትሽ፣ ማርያም እና እሺ፣ ማርቃችሁ በሉ።

ከዩን ያ መቼ ነት እኮ መታ ሰው ብዙ ነበረ፣ ገብታ አስገብቻ ትንሽ ቁጭ ብላ ወታ ሄደች። ቆይ እስኪ ኦንላይን እንትን ከፍታለች። ቁጭ እኮ እንዳስተዋውቅላት መሰለኝ መጣች። ብዙ ሰው ነበረ የሚሉት አርጋ ተቀምጣ የሆነ ሰዓት ሳይት የለች ሄዳለች። አንድ መፈለግ ነበር። ቢጀታ ላይ ቢጀታ ላይ ነበር አስገባው ነበር። አቲም ራሴ እኮ አስገባኋት እኮ ማይክዬ ራሴ አስገብቻል ነበር ግን ጭቅጭቅ ላይ ነበርንና አይ ቲንክ ጭቅጭቁ ውስጥ መግባት አልፈለገች መሰለኝ። ደብሯት የመጣችው። እሱ እኮ አትችልበትም። ቦታ ይቀል ማርያም ትምጣና አስተዋውቁላት ዘጠኝ መቶ ምናምን የሆነ ሼር አድርጉላት። እንደምን ለትምጣ ታስተዋውቅ ቢዝነሷን ምናምን ለእኔም እኮ ትንሽ ዕዳ ዕዳ ይቀልልኛል። ጎበዝ ናት፣ ያው ሼር አድርጌላታል። እሷን እረዳሽ ማለት እኔን እረዳሽ ማለት ነው። በቃ ምንም ችግር የለም። ኤኒ ታይም አይክዬ። እሺ ታፕ ታፕ አድርጉ። ኢትዮጵያ ያላችሁ ነው ለቀቅ ለቀቅ አድርጉ ጋይስ፣ አሜን አሜን በሉ። እድሜና ጤና ይስጣችሁ፣ ክፉ አይንካችሁ፣ ሰርታችሁ ግቡ፣ ተኝታችሁ ንቁ፣ አግኘ አትገኙ የትኛው ክፉ አያግኛችሁ። በገባችሁበት በሄዳችሁበት በደረሳችሁበት ሁሉ መድኃኔዓለም ጥላ ከለላ ዋስጠበቃ ይሁናችሁ የእድሜ ጸጋ የጤና ካባ ያልብሳችሁ። ኢትዮጵያውያን፣ ኤርትራውያን በአጠቃላይ በመላው ዓለም ያላችሁ ከሰው በላይ ዋሉ። ምን በሉ ምን ጠጡ የት ገቡ የት ወጡ የሚላችሁን አይኑን ጭለማጉሩን ቄጤ ማያደርግላችሁ። የቁልቢው ገብርኤል ያሸዋው ሚካኤል ሀገር የታቦት ይጠብቃችሁ። ከድንገተኛ አደጋ ካልታሰበ መርዶ ሁሉ ይጠብቃችሁ። ከሚወራው ከሚፈራው መድኃኔዓለም ጥላ ከለላ ዋስ ጠበቃ ይሆናችሁ። ያያችሁ ይውደዳችሁ። ቃላችሁ ይሰማ። ያያችሁ ይደንግጥላችሁ። በሄዳችሁበት ሁሉ ሳር ቅጠሉን ዘመድ ያደርግላችሁ የነካችሁት ይበርክት የረገጣችሁት ይለምልም። ከሰው በላይ ያውላችሁ እንደ ትላንትና አይሆንባችሁ። አምና የጠበቃችሁት ካቻምና የጠበቃችሁት ዘንድሮ አይለፋችሁ። ዘንድሮ መዳን ያለም ይድረስላችሁ፣ ይጎብኝላችሁ። ይህ ዓመት አይለፋችሁ። ለእኔ የደረሰ አምላክ ይድረስላችሁ። እኔን ያየ የጎበኛ አምላክ መዳን ያለም ይጎብኛችሁ። እህት ወንድሞች፣ የትኛው ጭንቀጣችሁ የትኛው ጉድለታችሁ በኪሳራ መውጣት እንዳይሆንባችሁ፣ የፍርድ ዓመት ይሆንላችሁ። ሰዎች ፈርደውባቸዋል። ዘንድሮ መድኃኔ ዓለም ይፍረድላችሁ፣ ጣልቃ ይግባላችሁ። በመውጣት መግባታችሁ፣ በስራችሁ፣ በትዳራችሁ፣ በህይወታችሁ ሁሉ መድኃኔ ዓለም ጣልቃ ይግባላችሁ። አሜን ስትሉ ይሁንላችሁ፣ ይፍረድላችሁ። በህይወታችሁ እንደ ድንገት ያጣችሁት እንደ ድንገት ከእጃችሁ ያመለጠ ሁሉ እንደ ድንገት ወደ እጃችሁ ይመለስ። እንደ ድንገት እያችሁ፣ እንደ ድንገት ነገራችሁ ይስተካከል ሳልጠብቁት ሳታስቡት በብዙ ይባርካችሁ። ምርኳችሁ በብዙ ይመለስ። በኪሳራ ሀገራችሁ እንዳገቡ በደስታ ሳቃችሁን አይተው ያለቀሳችሁበት ቦታ ላይ ስቃችሁ፣ አገራችሁ ግቡ። ለቅሷችሁን ያዩ ሰዎች መሃል ደስታችሁን ፈገግታችሁን አይተው በክብር በሞገስ ለሀገራችሁ ያብቃችሁ። ለእናት ለአባታችሁ ለእት ለወንድማችሁ ለምድራችሁ ያብቃችሁ፣ ያስደስታችሁ። ከክፉ ሁሉ ይጠብቃችሁ። ከክፉ ሁሉ የትኛው ክፉ እንዳያገኛችሁ ያላገባችሁ አግቡ፣ ያገባችሁ ውለዱ፣ የወለዳችሁ ልጆቻችሁን እግዚአብሔር ያሳድግላችሁ። ኢትዮጵያንም አፍሪካንም ያስጠሩላችሁ። እንትና ልጅ እኮ ነው ይባልላችሁ። በልጆቻችሁ ተደሰቱ፣ በልጆቻችሁ እንዳታዝኑ። ልጆቻችሁ ያስደስቷችሁ፣ መጠሪያችሁ ይሁኑ። ልጅ ያጣችሁ እግዚአብሔር ልጅ ይስጣችሁ። ለድመትም ለውሻም ለፍየልም ለበግም ሰጥቷል። ልጅ የለኝም ብለሽ አንገትሽን የደፋሽ እናት መድኃኒዓለም ይዳብስሽ፣ ይህ ይመልከትሽ። እመቤቴ ልጄ ውለጂ፣ ልጄ አንገትሽን አትድፊ ትበልሽ። ወልዳችሁ ሳሙ። ትዳር ያጣችሁ፣ ነገራችሁ የተያዘባችሁ፣ ያስኩት ስትሉ ከእጃችሁ የሚያመልጣችሁ ሁሉ መድኃኔዓለም ነገራችሁ ላይ ጣልቃ ይግባ፣ ጣልቃ ይግባ። ነገራችሁ ይስተካከል፣ ይሁንላችሁ። ተደሰቱ። በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ሁሉ ሁላችሁ ተደሰቱ። እህቶቼ ሁላችሁ፣ ወንድሞቼ ሁላችሁ፣ በስደት ያላችሁ ተደስታችሁ፣ አልፎላችሁ፣ ሆኖላችሁ፣ ተሳክቶ ደስ ብሏችሁ በዓለም በደስታ ወደ ሀገራችሁ የምትገቡ ያርጋችሁ። እድሜና ጤና ይስጣችሁ። ከእድሜና ጤና በላይ ምንም የለም። በእድሜ በጤና እግዚአብሔር ያስደስታችሁ። ኬሳችሁ ይባረክ። የሰው እጅ እንዳታዩ እምትሰጡት አትጡ፣ አማርጣችሁ ስጡ። የቱን ልስጥ ያስብላችሁ። መድኃኒዓለም ምን ልስጥ እንዳትሉ፣ የቱን ልስጥ የምትሉ ያርጋችሁ። የትኛውን ልስጥ ብላችሁ መርጣችሁ የምትሰጡ ምን ልስጥ እንዳትሉ ልትሰጡ ፈልጋችሁ ከእጃችሁ ያጣችሁ ሁሉ ይሙላላችሁ፣ ይሳካላችሁ፣ ይጎብኛችሁ፣ ይያችሁ ጌታ ይያችሁ። ከማያልቀው ከሱ እናንተ የጠበቃችሁት እናንተ የለመናችሁትን አይደለም እሱ የሚያይ እሱ ያየላችሁ። ከማያልቀው ከሱ ይስጣችሁ። ሁላችሁም የደስታ የዓለም አመት ይሁንላችሁ። ይህን እነምላችሁ፣ ኑሩልኝ፣ ክፉ አይንካችሁ፣ የምትወዱኝ የምወዳችሁ የምጠሉኝም እግዚአብሔር ነገራችሁን ያሳካላችሁ። ነገራችሁ አይያዝባችሁ። ሰዎች የያዙባችሁ የመሰላችሁን ነገር እግዚአብሔር ነገራችሁን ይክፈታው። ወታአመት ብትወሪ አመት ብትወሪ እንሰማሻለን። ማርያም አመት ብትወሪ በር ይዞ የቆመብሽ ሰው እግዚአብሔር ከህይወትሽ ሎጋውት ያርገው። ሎጋውት ብሎ ዛሬ ይውጣ። ይሄ በር ላይ የቆመብሽ በር ላይ እንደዚህ ቆሞ ወይ አይገባ ወይ አይሄድ። ሄደዋል ስትው የሚመጣ መተዋል ስትው እየሄደ ልብሽን